ሀሳብሽ ታዲያው ምንድን ነው? ምንድን ነው ያሰብሽው ሀሳብ? ሀሳብ የፈልቼ ነው ወላሂ፣ ምንም እንጂ ያለችውን ላሰማችሁ በምን እንዳታለቻት ባለፈው እኛም ተስራ ነው። በጣም አልተቻለችም። ሱመያ የምትሰራው ድራማ አደገኛ ነው። እስኪ አሰላሙ አሌይኩም ወረህመቱላሂ በረካቱ ውድና የተከበራችሁ ቤተሰቦቻችን፣ ሰላም ሰላም ብያለሁ። ያላችሁበት ሰላማችሁ ብዝት ይብዛልን። እንግዲህ ተመልሼ መጥቻለሁ። በምን ተመልሰ መጣ የምትሉ ከሆነ ዛሬ ከሮዛ ጋር ያያችሁት ቪዲዮ አይታችሁ ነበር። ልንጋባ ወስነን ሁሉ ነገር ጨርሰናል። እንግዲህ ሽምግልና ያው በአንድ ቀን አይላክም፣ የሚስታከል ነገሮች ስላለ ባለፈውም ሽማግሌዎቹን አዘጋጅቼ ነበረ። በአጋጣሚ ሆኖ ሀሳቧን ቀየረች። እኔም ለሽማግሌዎቹ ተቀይሮ አላልኳቸው። ድጋሜ ደግሞ መድኃኒቱን ከጠጣች በኋላ ተገናኘንና ሀሳቧን ቀይራ ሽማግሌዎቹን ድጋሜ ነገራቸው፣ አዘጋጅቻቸዋለሁ። ዛሬ ደግሞ ሮዛ ከሳዳ ጋር ጓደኛ ወደ ውላልኝ ሮዛ እያለቀሰች ነው። ከሱመያ ጋር ከተገናኙ በኋላ እያለቀሰች ነው። እንድናናግር እንፈልጋለን። የሆነ የምታወራው ነገር አለ። የሽማግሌዎቹ ነገር አረጋጋው፣ አትቸኩል፣ እስኪ እናወራ መጀመሪያ አለች። ምን ሊሉ እንደሆነ አላውቅም። ቀጥሮኛል ሁለቱም ሀሳቧን ልቀይር ይሁን ዛሬ ነው አንተ ቤት ልግባ ይሁን አፍጥና። እንግዲህ የሱመያ ተንኮል እንዳያችሁ ነው። እንዴትም ብላ ጠራቻት? ምን ብላ እንደ ጠራቻት ታውቃላችሁ? ምን አድርጋ እንዴት ብላ ምን አታላት ጠርታ ስጦታ ሰጥቻ፣ ከሱመያ ጋር ተገናኝተው በጣም ነው የሚገርመው። እንዴት እንዳታለለቻት የሚገርም ነው። እንግዲህ ጻርት መት እየመጡ ነው። እነሱ የጠበቅኳቸው ነው ከሳዳ ጋራ ምን እንደሚሉ አብረን የምና ይሆናል አዲስ ሐሳብ ይዛ መጣ ይሆናል። አብረን እናያለን። እስከ መጨረሻ ከኔ ጋር ቆዩ ውድ ቤተሰቦች። ሮዛ እና ሳዳ ተመልሶ መጥቷል። ተመልሰን መተናል። እንግዲህ እኔ ስለ ሽማግሌ ጉዳይ እናወራለን ብዬ ነው ሽምግ ስለ ሽምግና ነው ጉዳይ። ለምን የእሷን ቤተሰቦች እምቢም ያለ ሰው የለም ፈቃደኛ ናቸው። ግን ምን ፈልገው ምንድነው፣ ያው ጊዜ በአንድ ቀን አይከሄድም። ያው ቀን እነሱም ቤት የሆነ ማመቻቸት የሚፈልጉ ነገር አለ። እኔም ከዚህ ለመላክ የሚያስፈልገው ነገር አለ። ሽማግሌ ብቻ ልከን ያው ኒካውን ለማሰር ነው። ለምን ቤተሰቦቿ እዚህ አይደለም ያሉት፣ ወደ ባሌ ናቸው ትንሽ ራቅ ስለሚል ለዛም ነው እና ቆይ እስኪ ያለችኝ ሮዛ ደግሞ? ከሱመያ ጋር ተገናኙ ተገናኙና ያረጉትን አይተናል። ከዚያ በኋላ ደግሞ ተመልሳ መታለች። ደግሞ ሱመያ መታ ከሮዛ ጋራ ሲለቃቀሱ ስጠት አስጠጣት ነበረ። ማታሊያ ነው በቃ ከህይወታችን አልወጣም ብላለች። በጣም እየበጠበጠችን ነው። ወይም እራሷ ተመልሳ መታ ቀንቼ ነው በምታገባው ቆንጆ ልጅ ስላገኘ ከእኔ ስለምትበልጥ ስላገኘ ቀንቼ ነው ማላለች ቀንተሽ ከሆነ ቀንቼ ነው እሷን ቷትና እኔ መለሳለሁ ባያትፍሪ የሚያስፈራሽ ነገር የለም። አንቺ የልጆቼ እናት ነሽ፣ ስለዚህ የሚያስፈራሽ ነገር የለም። የልጆቼ እናት ስለሆንሽ ልጆቼን ይዘሽ በመጨኔ የምፈልገው ነገር ነው። እኔ እኮ ብዬሻለሁ፣ ብዙ ጊዜ አማራጭ እስትሻለሁ፣ ጠይቄሻለሁ፣ ናና ምንም ሴት እንዳታገባ ተው፣ በቃ ካሁን በኋላ እኔ አብሬክ እኖራለሁ ልጆችን እጄ ለመጣለሁ ብትይኝ እተዋለሁ፣ ነው በቃ አላገባም። የማግባት ሀሳብ ሌላ የለኝም። ስለዚህ ልጆችን በጣም ስለናፈቁኝ ማለት ፈልጋለሁ። እምቢ አልሽ ወይም ከህይወታችን ውጭ ስለኛ ማታወሪ ብለን ነበር። አሁን እኛ ሞተን ተንሰነል። ዝግጅቱ ያው ሽምግልና ላይ ነው፣ መጀመሪያ እንዳወራሁላችሁ እሱ እስኪ ዘጋጅ እስኪ ያልቅ ድረስ፣ ሮዛ ድንገት ከሷ ጋር ከተገናኘች በኋላ ደወለችልኝ ዛሬ አቤት እያለቀሰች ነበር፣ አለች ሳዳ ስነግረይ በጣም እያለቀሰች ነበር። ምክንያቱም ሱመያ ምን እንዳረገቻት አላውቅም፣ ሀሳቧን እያስቀያየረቻት ነው። አሁንም ሀሳቧን ሀሳቧን ልትቀይሪው ነው የመጣችው አላውቅም። እኔ ባለፈው አበባውን ሰዓት ትናንት ነው ከትናንት ዳበያውን ሰዓት ይሄ መጨረሻ ነው ብያታለሁ። ከአሁን በኋላ ሀሳብሽ የምትቀያይሪ ከሆነ በቃ ሁሉ ነገር ይቀራል አለን ለማመጣሽም፣ እኔም ወደ ራሴ ውሳኔ እሄዳለሁ ብያታለሁ። አውርቻት አለሁ ያለውን ነገር ወይ አትመለስ ራሷ ወይም እንዳገባ አትወኝም፣ ከህይወቴ አትወጣም፣ ህይወቴን ብቻ እንደበጠበጠችው ነው። ስለዚህ ሮዛ እንደዛ ታላ አስጦታ ስታት አለቃቅሰው አስለቅሳት፣ ሀሳቧ እንድትቀይር አርገቻት። እኔ ለሮዛም የመጨረሻ ነው፣ ካሁን በኋላ አለያ መጥሽም የራሴን ውሳኔ ይወሰናል ብያታለሁ። ነግረት አለው እስኪ ደግሞ ከሮዛም ደግሞ እስኪ እነስማ እስኪ ለእናንተም እንዲገባችሁ በምችለው አማርኛ ታውራ ሮዛ ምንድን ነው የተፈጠረው? አሁንስ ምን ልትይ ነው የመጣሽው? ሀሳብሽ ምንድነው? ከሱመያ ጋርስ እንዴት ልትገናኝ ቻልሽ? ለምንድነው? መጀመሪያውኑ ነው ገና ሱመያ ሰው ሲደውልሽ ካሁን በኋላ ብቻሽን እንዳታገኛቸው ወይም ሱመያ መሆኑን ካወቅሽ ደውይና ጥሪም ብየሽ ነበረ። ሱመያ ደውላ ሌላ ሴት ደውልኝ ነበር እ እኔ የጮጋራ መኒት ለገዛ ነው ነይ አንድ ሴት በዋትስአፕ ድምጽ ለክለኝ። ከዛም በኋላ ነይ ሮዛ መድኒት የጮጋራ መድኒት ሁሰጂ ያሉ ባደ በኋላ እኔ ህጀ እቺ አይደለማ ሱመያ ነ ሶርልችም ው ሱመያ ነ እሺ ከዛም በኋላ አይን ጫፍኝም ብሎ እንደዛ ያዘች። እኔ በጣም ፈርቼ ነበረ፣ በዚህ ሰዓት። ከዛ እንደዛ ያደረገ ሱማያን ደነገጡት፣ በጣም ደነገጡት። በቃ ሱማያ የኔ ሰፕራይዝ፣ የኔ ብር ሰጣት። ሰጣችሽ? ሰጣችሽ? አንገት ብር ሰጣችሽ? አይ እኔ አንገት ብር ሰጣኝ። ከዛም በኋላ ሱማያ አዘናነች፣ አዘነች። አዎ እሺ፣ አንቺስ ምን አሰብሽ? እሺ ውድ ቤተሰቦቻችን፣ በእንዴት እንደሸወደቻት እሷም አውርተዋለች ታወራለች። እንግዲህ ላስደምጣችሁ ደምጣችሁ ድምጹን ወደ እኔ ልካለች ሱመያ መታ እንዴት እንደመጣች ድምፅ እንደተላከላት ነግራኝ ነበር። ለኔ ያለችውን ላሰማችሁ በምን እንዳታለቻት። ባለፈው እኛ ምንትስራ ነው በጣም አልተቻለችም ሱመያ የምሰራው ድራማ አደገኛ ነው። እስኪ

እና ይዤያቸው የመጣሁት መድሃኒቶች አሉ ጨጎራሽ እንዳይጎዳ ጠጥተሽ ለተጎዳሹ መድሃኒቶች ጨጎራሽ እንዳይጎዳ ቆንጆ መድሃኒት አለኝ ዛሬ ነገሳቲ ቶሎኔ ነው ውሰጅ ትላት እሷም ደግሞ ያው ያወሩት የተመላለሱ ሪከርድ አለ እሱም አያስፈልግም ይቅርብኝም ምናም ብላት ነበረ ማለት ነው ምስኪንም ስለሆነች ደግሞ እውነት መስሏት አመነቻት እና ልጅቷን ሄደች የተጠራችበት ቦታ ተጽፎላት ምናምን ከዛ ስልክ አስቀምጣላት ተደዋውሎ ምናምን ነገር ሄደች ስትሄድ ግን የገጠማት ሌላ ነገር ነው። ሱመያ ነች። ድራማው አልተቻለ የምታገኝበት መንገድ ያገኘቻት እሷ ለማየት ያደረገችው ሲስተም በጣም የሚገርም ነው። አልተቻለችም በዚህ ፣ ስለዚህ እኔም የምለው ሱመያ ከህይወታችን ውጪ ነው። በቃ ምንድነው መፈታተን፣ መከታተን እንደዚህ አድርጋ ነው አታላት። ካገኘቻት በኋላ አለቃቅሳባት፣ ምን እንዳልቻት አላቅም፣ ምና አላቅም። ብቻ እያለቀሰች ነው እሷ የምታደርገው። አሁንም ይሄ እንበዋ እየወረደ ነው፣ ይሄ ወላይም እየፈሰሰ ነው፣ እያለቀሰች ነው የምትይው ከሆነ ወይ ዙም አድርጌ ማሳያችኋለሁ። እስኪ ሀሳብሽ ምንድን ነው አሁን? አትጨንቂ፣ ግዴታ እኮ አይደለም። መጀመሪያም ራስሽም ቶሎ ተፋጥነን እንጋባም ስቲ ነበረ። ያው እኔም እያስገደድኩሽ አይደለም፣ በፍላጎትሽ ነው። እስኪ ሮዛ ምንድን ነው ያለች? አብራር፣ የለም አብራሪ፣ ለም። እሺ አሁን የሱመያን ጉዳይ ተይና ማለት ነው። አታልቅሽ፣ በቃ ምን አስፈቀሰሽ? እና ሀሳብሽ ታዲያው ምንድን ነው? አውሪ። ዋና እና እንግዲህ የምትለው ድንገት ሱመያ መሆኗን ሳይ በቃ አሁን ተናዳብኝ እኔ እሷን ለማናደድ ያረኩ ነገር አይነት የመሰላት እሷን ሳያት በቃ ስታናዳብኝ ስለነበረ ወይም ደግሞ አሳስ ቃል ሰራልኝ ነው ድንገት እሷን ሳያት ድንገት ጠን ያልኩታለች በቃ። ከመጀመሪያው የበለጠ ድጋሜ ተመልሳ ትመጣለች የሚል ሐሳብ በውስጤ የለም አለች። ድጋሜ ተመልሳ እንገናኛለን የሚል ከሱመያ ጋር በጭራሽ በውስጤ የለም። ድንገት ከሰይድ ጋር ከታረቀች ብቻ ነው እንጂ ተመልሳ እንደዚህ ትመጣለች ብዬ ሱመያን አላሰብኩም። ሲጀመር አይደለም እሷ እኛ ራሱ አላሰብ ነው ማንንም አያስበውም። አንዴ ስለመጣች ድጋሜ ታስይዘኛለች፣ ትጠራብኛለች፣ ይነቁብኛል ስለምትል ትመጣለች ብለን አላሰብንም። ግን ሱመያ መጣች በድጋሜ የምትለው እኔ ጭራሽ በቃ በጣም ስለተናደደችብኝ የሆነ አለ አይደል፣ ወይ የምታርደኝ ወይ የምትገለኝ ያንን ነገር ነው የመሰለኝ። ተናዳብኝ መጣች የመሰለኝ ድንግጥ ነው ያልኩት። ከዛ ለባባ በኋላ ግን ነገሩ ሌላ ነው። ተያይዘው ተለቃቀሱ ምናምን ተያይዘው ተለቃቀሱ። ስጦታ ሰጥቻት፣ በስጦታ ታለለቻት እና አሁን ሀሳቧ እስካሁን ድረስ ያው ምን እንደሆነ አላውቅም። እሷም ቤት ስታገኛት እያለቀሰች ነው፣ ቤት ስትገባ ያገኘቻት ያየቻት ማለት ነው። እና ሮዛ አሁንሽ የመጨረሻው ሐሳብሽ ምንድነው? አትጨነቂ፣ አትፍሪ፣ ምንድነው ያሰብሽ ስለ ሽማግሌዎችም ጉዳይ እስኪ ተረጋጋ ምናምን ብላኛለች ማለት ነው

እንትን ራሱ መምጣቷ የማይቀር ነው። በኋላ እኔ እናንተ ተጋብተን አንድ ላይ እንኳን ብንኖር አልጋ ላይ ሁላ የምትመጣብን ይመስለኝ እና የምትለው ትመጣብናለች። እኔ ፈርቻለሁ እና እኛ መከታተል ራሱ አታቆምም። እቺ የዋነች እንደነገርኳቸው ምስኪን ነች። ወደ ነድዋት ነው ምትሄደው ሱመያ ብዙ ነገር ብላ ካየ ነው ከቪዲዮ ውጭ ራሱ ከካሜራውም ጀርባ ብዙ ነገር ምትላት ትችላለች። እሷም ምስኪን ስለሆነች አትናገሪም። ካለች አካስማለቻት አትናገርምች። ጸባይዋን አውቃታለሁ። መከታተሉን አላቆመችም ሱመያ፣ አልጋም ድረስ በኋላ አብረንም እንዳናደር ታረገናለች። አሁን ቀንታ ነው እንደዚህ የሚያደርጋት እና እኔ እሷን ወዳታለሁ፣ አከብራታለሁ። እሷም ትወድሃለች ስላልቆረጠላት ነው የሚሆንም ነገር ካለ ጋብቻችንም ወይም ከእሷ ጋራ ታርቃችሁ አብራችሁ መኖር ከጀመራችሁ በኋላ ምናልባት እኔ እናንተም አብረን መኖር እንችላለን። የዛኔ እሷ ከፈቀደች የምትወደኝ ከሆነ ስለዚህ አሁን ሀሳቤን ልቀይር ፈልጌ ነው ያለችው። እስኪ ከልቧ አንድ ሆና እንዳለሆነ እንዳልሆነ ደግሞ በደንብ የምናጣራ ይሆናል። ሮዛ ይሄን ነገር ስታወሪ አሁን ከልብሽ ነው። በኋላ ደግሞ ተመልሰሽ የሆነ ነገር ተፈጠረብለሽ መድኃኒት እንዳጠጪ በድጋሚ

በስጦታ ታለሽ ከሆነ ስጦታ ነው ይገዛልሻል። እኔ ሰው ስጦታ አይደለም። አሳይዶ በቃ በቃ እኔ አንተ አልግባም አልግባም በቃ በስጦታ እቺም ሁለተኛ በጣም

ችግር የለውም፣ አታልቅሽ። ሰማች እና ምድንሽ ፈልጌ መሰለሽ? በቃ ጌቴ ሄሩችስ ከርደ የፈለገችውን እኔም አገባለሁ። በቃ አንቺ ጓደኛዬ ነች እህቴ ላይ አላገባም። እኔ ከሱመያ ጋር የማትተዋወቅ ሴት ዛሬ ነገ ስል በአጭር ጊዜ ውስጥ አግብቼ ያሳያታለሁ። እስኪ ደግሞ ተፈምጣና ትረብሽ። ካሁን በኋላ በህይወቴ ትግባ፣ እናያለን። ስለዚህ አመሰግናለሁ፣ እስከዛሬ አብረን ነበር። ቻው